እኔ በየአመቱ ገረመ የሚለኝ ነገር መግዛታቸው ካልቀረ ገንዘብ ማውጣታቸው ካልቀረ ለምን በልካችን እንደማይገዙልን አላውቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የተከበራችሁ የተወደዳችሁ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ዛሬ እንግዲህ የኢድ ስጦታን እያሳየኋችሁ እገኛለሁኝ። የእናንተውስ ነው

እንደምታዩት ነው። እያኔ ይሄንን ይመስላል። ሌላም አለ። ያው መግቢያ ላይ ያሳየኋችሁ የብዙ የቅመሞች ልብስ የተሰጣቸው ሀዲያ ነው ለኢድ። እኔማ በቃ ሰው ያለበት ላይ አይመስልም። እዚህ ጋር ስታዩት፣ ይሄ ደግሞ ጭራ፣ ወይኔ ጉዲ! ይሄ ሶስት ሰው ያስገባል። ወላይ አጠር ብሎ ማለት ነው

ነገር በቃ ሶስት ሰው የሚያስገባ ይመስለኛል። ማለት እኔ ቃጫጫም ስለሆንኩ በጣም ነው የበዛብኝ። የመጀመሪያ የለበስኩ ቀን ማንባየ ጠብ እስኪል ነው እያሳኮት ና ይህን ይመስላል የኢድ ልብሴ። ተመልከት ወይኔ ዘንድሮ። እና እንደምትመለከቱት ነው ጃኬቱ ራሱ ይበዝቶብኛል።

ሌላ ሰው ያስቀባል። ጃኬቱ ራሱ የራሱ የቀሚሱ ነው። እና እስቲ እንዴት እንዴት እንደሚሞካከር አላውቅም። በቃ ሰው ያለበት ራሱ አይመስልም እኮ ሰውነት ያለው ሰው ቢሆነ ሲያሳየው፣ በቃ ሰውነት ስለሌለኝ በቃ ሰው ያለበት ራሱ አይመስልም። አልሙሄም

ይሄን ይመስላል። ያው የሌሎችን ቅመሞችንም ተመልከታቸዋል። እኔ ቅድም ብያቸዋለሁ። በጣም ግርም የሚለኝ ነገር ገንዘብ ማውጣታቸው መግዛታቸው፣ ካልቀራ ለምን በልካችን አይገዙም? እነሱ ሲገዙ ማለት ነው፣ አረቦቹ ሲገዙ ለምን በልካችን አይገዙም? ተመልከቱ። አሁን እዚህ ጋር ሁላቸውንም ተመልከቱ። አሁን እች ልጅ ማለት ነው እንቃቢ ያደረጉት ሁለቱም ናቸው። ግን በአንድ በኩል ያለቸው በጣም ሳፊ ሰፊ

ሚኒረብስላ የሽታ እንኳን በጣም ያምራል። የሁለተኛው ይሄ ሳይሆን ይህም ያምራል ግን ትንሽ በስቶባታል የሰውነት ስላላት ምንም አይልም። ግን ሁለተኛው በጣም ያምራል። ቁመቱ በጣም ረዝሟል። ማስተካከል ሳይበላሽ የሚዘጋገል ከሆነ

እንድታስተካኪ ወይ በተለይ ደግሞ ሱሪ የለበሰችው ልጅ ነው፣ በሳቅ ገደለች። በጣም ብዙ ልጆች ይህንን እንደዚህ ያደረጉ ቪዲዮ እየሰሩ ጾታቸውን እያቀሩ ነው። እናንተስ እንዴት ነው? የምር በልካችሁ፣ በሰውነታችሁ ሳይዙን ሁሉ ነገሩን እኩል አድርገው ገዝተዋል እያሰጥቷቸው ያቋል

እኔ ግን የሁላችሁ፣ ሰባት ድፍን ሰባት ዓመቴ አንድ ቀን በልኬ ተሰጥቶኛ ያቀበቀ ይሁናላ የረመዳኑን ባዛያችሁ ወላይ በሳቅ ፍርፍር ነው የምትሉት። የረመዳኑ በቅ እንኳን ልለብሰው አረማን የማይለብሰውን በምን በየትኛው ሰውነቴ

በጣም ትልቅ ነው። እንዴት እንደለብሰው እንዳስቡ እንደገልጹልኝ አላቅም። ይህም ቀንሳችሁ አስጠብባችሁ ምንም አድርጋችሁ ትለብሱታላችሁ። ምንም ማለት አይደለም። ያው ስጦታ አይናቅም። የተሰጣችሁን ነገር አምን ብላችሁ መቀበል ነው። ያው እንደዚህ ሲሰጣችሁም ሹክረን ማለት እንዳትረሱ። ቲክቶክ ገብታችሁ እንደዚህ ቪዲዮ ስታሩበት ሳይ ደግሞ ወላሂ በሳቅ ነው የምሞተው እና ያው

ምንም ማለት አይደለም፣ ስጦታ ነው እና ምን እንላለን? ይሄ ነው በጣም ያምራል ያልኳቸው መሀል ላይ ያለችዋ ሁለተኛው ቀሚሷ እኔ አምሮኛል። ከቻልሽ ወደ እኔ ላኪው እና ያው ስጦታ እስከሆነ ድረስ ደግሞ የተሰጠውን አሚን ብሎ መቀበል ነው። ግን ደግሞ ሁሉም አረቦች ተመሳሳይ የሚሆኑት ነገር ነው እንትን የሚለኝ የሚገርመኝ ማለት ነው። በቃ አንዳቸው እንኳን በልካችሁ በሳይዛችሁ ምናምን ገዝቶ አያውቁም እንደው

ከኛ ከሀበሻው እንኳን ትንሽ ለነጮች ይሻላሉ ይመስለኛል። ትንሽ ይሆናላ እንደዚህ አሁን ታይቶችን ምናምን ለነሱ ይገዙላቸዋል። ለእኛ ግን ይሆናላ ገርፈፍ ያለ ቀመስ

በቅምስ ስለምንሰራ ነው መሰለኝ በዛ ላይ ቶብ ስለምናበዛ ኢትዮጵያኖች፣ አብዛኛው ጊዜ እንደዚህ ዩኒፎርሙን ከመልበስ ቶቡን ነው የምንመርጠው። ሁላችንም በተለይ ወንድ ያለበት ቤት ከሆነ በሱሪ መስራት ስለማንፈልግ፣ ቶብ ነው የምንፈልገው። እና በዛ ምክንያት ይመስለኛል ቶቡን እንትን የሚሉልን የሚያመጡልን ማለት ነው። ግን ቶቡ ቢመጣም በሳይዛችን በልካችን ቢሆን እሰየው። ግን በቃ አላደለ የነጀዳ ለነጀዳ የሚሆን

አይሆንም እንደው፣ ይጥጥ አልፎ ይጥላቸዋል። በጣም ከረዝም፣ ምንድነው ረጅም ከመሆኑ አንጻር ማለት ነው። እነሱ ራሱ የማይለብሱት ነው፣ ለኛ ሀዲያ ብሎ የሚሰጡን። አሁን ብዙቻችሁ እኮ ሀዲያ እያጣጣልሽ ነው ምናምን ልትሉ ትችላላችሁ፣ አይደለም። ነገር ግን እኛ የምንለብሰውን አይነት ከልካችን ለምን አይሰጡን? ለምን አንድ አይነት ሰዎች መሆናቸው ደግሞ በጣም ይገርመኛል። ያኔ ተመሳሳይ ባህሪ የሆነ ቆፍጠን ያለ ለስራም እንዲመች

ለሁሉም ከራሳችሁ ጋር የሚሄድ ልብስ ቢሆን እሺ። እነሱ የማይለብሱትን እኮ ነው ለእኛ ሀዲያ የሚሰጡን። እኛንና እነሱን ብናወዳደር በእድሜ ይበልጡናል። እንደገና ደግሞ በቃ በሁሉም ነገር ልክ እንደ ልጃቸው በልጃቸው አይን አይተው እንኳን በልጃቸው ሳይዝ እንደ ልጃቸው አይነት ኳሊቲ እንኳን ባይገዙልን ከልጃቸው ሌላ ኳሊቲ ሆኖ

አነስ ያለ ኳሊቲ ሆኖ እንኳን የሆነ ልብሱ በሳይዛችን አይነት ቢሆን እሺ። እነሱ ማይለብሱት እነ ጀዳ ማይለብሱትን አይነት እኮ ነው በጣም ትላልቁን የሚገዙልን። ያ ተመሳሳይ ባህሪያቸው ይገርመኛልና ለዛ ነው ማንኛውም ረመዳንን እየጨረስን ነው፣ ኢድም እየደረሰ ነው። እኛም ስጦታችንን ተቀብለን አጣጥበን ቶክሰን እናስቀምጠዋለን እንጂ መቼም በኢድ ምድር ይሄንን አንለብስም። እኛም በቻልነው ባለን እቅም በራሳችን እቅም ገዝተን በራሳችን ሳይዝ

የገዛ የገዛነውን እንለብሳለን። እንሻአላ የአመት አመቱ ያደርሰን። እንግዲህ ረመዳን ሳናውቀው እያለቀብን ሁለት ቀናቶች ነው እንደዛ አካባቢው ቢቀረው ነው። አላህ እንግዲህ ጾሙ ከተጠቀሙ ባሪያዎቹ ያደርገን። ጾማችን ምላበስ አጋ ኢድ ሙባርክ አጋ አንቲ አደ ሀዲያ አይዋ ሌሽ ሌሽ ተላ ሰሚራ ሌሽ ተላ ሀደ ምላበስ